ሙስሊም ውስታዞች ከሚያዋሻቸው ውሸቶች መካከል ቁርአን የማይቀየር ያላህ ቃል ነው የሚለው አንዱ ነው። እነሱም ይህን ባሏቸው ፍጥነት ዘጠኝ የቁርአን ቅጂ ታገኛላችሁ። ከእነሱ መካከል ሁለቱ ይበቁናል ብላችሁ ማንበብ ስትጀምሩ ሁለቱም እርስ በራሳቸው የሚቃረኑ ሆኖ ታገኛላችሁ። በሱራ ሶስት ቁጥር 146 ላይ የሀፍስ ቅጂ ከነብይም ብዙ ሊቃውንት ከእርሱ ጋር ሆነው ተዋጉ ሲል ዋርሽ ደግሞ ተገደሉ ይላል። የሀፍስ ቁርአን በአረበኛው ቃተላህ ሲል፣ ነገር ግን የዋርሽ ቁርአን ደግሞ ቁቲላ ይላል። እውነት ለመናገር ይሄ ትንሽ ልዩነት አይደለም፣ ይልቁንም ተቃርኖ ነው። የእኛ ጥያቄ የሚሆነው አሁን የቱ ነው ልክ ተዋክተዋል የሚለው ወይስ ተገድለዋል የሚለው የሚል ይሆናል። እናንተ እንዳላችሁን ቁርአን ዘላለማዊ፣ ፍጹም እና የማይለወጥ ያምላክ ቃል ከሆነ በየትኛው ቅጂ ብና ነው በሆነው አላህ ያወረደውን ትክክለኛ ቃል የምናገኘው? ያላ ቃል አንድ እንጂ ብዙ ነው እንዴ? በእስልምና ውስጥ ከምናስተውላቸው የተሳሳቱ ትምህርቶች መካከል የመሻር አስተምሮ አንዱ ነው። ናሳክ ማለት በቁርአን ውስጥ የተወሰኑ አንቀጾችን መሰረዝ ወይም በኋለኞች ሌሎች አንቀጾች መተካት ማለት ነው። ይህም አስተምሮ በሱራ ሁለት ቁጥር መቶ ስድስት ላይ ተመሰረተ ነው። አላህ በዚህ አንቀጽ ላይ ለመሐመድ ከአንቀጽ ብንለውጥ ወይም እርሷን ብናስረሳ ከእርሷ የሚበልጥን ወይም ቢጧን እናመጣለን፣ አላህ በነገሩ ሁሉ ላይ ካሃሊ መሆኑን አታውቅምን ይለዋል። ስለዚህ አላህ መሐመድ የረሳውን ከማስተዋወስ ይልቅ በሌላ መተካትን ምርጫው አድርጓል ማለት ነው። ችግሩ የሚጀምረው እዚህ ጋር ነው። አንደኛ የቁርአን ፍጹማዊነት በዚህ ጥቅስ መሰረት ውድቅ ይሆናል። ቁርአን ዘላለማዊና ፍጹም የሆነ አምላክ ቃል ከሆነ አላህ ለምን ትእዛዙን መለወጥ አስፈለገው? ምክንያቱም ፍጹም የሆነ መገለጥ እርማቶች ወይም መተኪያዎች አስፈልጉትም። ስለዚህ ቁርአን ፍጹም የሆነ የአምላክ ቃል አይደለም ማለት ነው። ሁለተኛ የሙስሊሞች አምላክ ሁሉን አዋቂነት ጥያቄ ውስጥ ይገባል። አላህ ሁሉን አዋቂ ከሆነ ለምን አንዳንድ ድጎችን ወይም ትምህርቶችን በኋላ ላይ በሌላ እንዲተኩ ያደርጋል? ለሰው ልጆች እንዲደርስ የሚፈልገው የመጨረሻው መልእክት ምን እንደሚሆን ከመጀመሪያው አላወቀም ነበር ማለት ነው። ይህ በቁርአን ወጥነትና መለኮታዊ አመጣጥ ላይ ጥርጣሬን ይፈጥራል። ምክንያቱም በእውነት ፍጹም የሆነ መገለጥ እርማትም ሆነ ለውጥ አያስፈልግም። ቁርአን የቀድሞ ቅዱሳት መጻሕፍትን እንደሚያረጋግጥ ቢናገርም ሙስሊሞች ግን መጽሐፍ ቅዱስ ተበላሽቷል ብለው ይከራከራሉ። ነገር ግን መጽሐፍ ቅዱስ ከመሐመድ በፊት የተበረዘ ከሆነ ለምንድን ነው ቁርአን የመጽሐፍ ቅዱስን ትክክለኛነት ደጋግሞ ያረጋገጠው? ይህም ብቻ አይደለም፣ ሐዲስ እንኳን ሳይቀር የቀድሞ ቅዱሳት መጻሕፍትን አስተማማኝነት ይናገራል። ሱራ 10 ከቁጥር 46 እስከ 47 በፈለጎቻቸውም ላይ የመሪያምን ልጅ ኢሳን ከተውራት በስተፊቱ ያለውን አረጋጋጭ ሲሆን አስከተልን። እንጅልንም በውስጡ ቀጥታና ብርሃን ያለበት በስተፊቱ ያለችውንም ተውራት የሚያረጋግጥ ለጥንቁቆች መሪና ገሳጭ ሲሆን ሰጠ ነው። የእንጅልን ባለቤቶች በውስጡ አላህ ባወረደው ሕግ ይፍረዱ፣ አላህም ባወረደው የማይፈርድ ሰው እነዚያ አመጸኞች እነርሱ ናቸው ይላል። ወንጌል የተበላሸ ከሆነ ክርስቲያኖች በወንጌል እንዲፈርዱ ለምን ታዘዙ? እንዲሁም በሱራ 10 ቁጥር 94 ላይ ወደ አንተም ካወረድነው በመጠራጠር ውስጥ ብትሆን እነዚያም ካንተ በፊት መጽሐፉን የሚያነቡትን ጠይቅ እውነቱ ከጌታ ዘንድ በርግጥ መጥቶልሃል ከተጠራጣሪዎቹም አትሁ የቀደሙት ቅዱሳት መጽሐፍት የተበረዙ ከሆኑ አላ ሙሐመድን ከነሱ እንዲጠይቅና እንዲማር ለምን ያዘዋል? ሱራ 6 ቁጥር 115 ላይ ደግሞ የጌታህን ቃላት እውነተኛና ትክክለኛ ስትሆን ተፈጸመች ለቃላቱ ለዋጭ የላትም እርሱም ሰሚው አዋቂው ነው ይላል። የአላህን ቃል ማንም መቀየር ካልቻለ መጽሐፍ ቅዱስ እንዴት ሊበላሽ ቻለ? እንዲሁም በሳህያል ቡሃሪ 7362 ላይ አቡ ሁረይራ እንደተረከው የመጽሐፉ ሰዎች ተውራትን በዕብራይስጥ ያነቡና ከዚያም ባረበኛ ለሙስሊሞች ያብራሩ ነው። የአላህ መልእክተኛም የመጽሐፉን ሰዎች አትመኑ አትካዷቸውም፣ ነገር ግን እኛ በአላህና ወደኛ በተወረደው ወደናንተም በተወረደው አመን እንበሏቸው። ስለዚህ መሐመድ ችግሩ ከመጽሐፉ ጋር ሳይሆን ከመጽሐፉ ሰዎች ጋር ነው ማለት ነው። ይልቁንም ወደ እነሱ በተወረደው ቃል እንደሚያምር አስረግጦ ይናገራል። መጽሐፍ ቅዱስ ከተበረዘ ለምን መሐመድ ትክክለኛነቱን አረጋግቶ ተከታዮቹን ለመጽሐፉ ሰዎች የወረደው እንዲያከብሩ ለምን ይመክራቸዋል? እኛ ስንት ዘመን ስንነግራችሁ አናምነም አላችሁ አደለ? እስቲ ሁን ውስታዙ ይንገራችሁ። እስቲ ስሙት። ውስታዙ ነው። ኢየሱስን ገለና ሊሉ የለም ደ ይሁዶች አደለም? ክርስቲያኖቹ ደግሞ ተገሎብናል ብሎ አምነዋል። አላመኑ አምነዋል። አይደለም እኛንን እንጂ አልተገደሉ የምንለው ሙስሊሞች። ይሁዶቹ ገለነዋል ብለዋል፣ ክርስቲያኖቹ ደግሞ ተገሎብናል ብለዋል። የዛን ጊዜ እስልምና የለም፣ አልመጣም። እስልምና የለም፣ ነቢዩ አልተወለዱ ሲል ሲል፣ ነቢዩ መጡ። ነቢዩ የመጡ ጊዜ ሻምን ያዙት። ሻምን የተቆጣጠሩ ጊዜ አሁን እዛ የነበረው ህዝብ ግማሹ እስልምናን ተቀበለ። የሁድ የነበረውም ክርስቲያን የነበረውም እስልምና የተቀበለ አለ። እስልምናውን የተቀበሉት ሙስሊም ተባሉ። ደግሞ ሳይቀበሉ የሁድነታቸውን ይዞ የተቀመጡ አሉ፣ ክርስትነታቸውን ይዞ የተቀመጡ አሉ። አሁን እኛም ስንለው የነበረው ይሄ ነው። ትንሽ እኛ ግን ክርስቶስ ተገሎ ብለን ሳይሆን የምንለው ክርስቶስ ሞቶልናምው ብቻ ነው የተሳሳተው ከዛ ውጭ ክርስቶስ በነበረ ሰዓት ላይ እስልምና አልነበረም ማለት እስልምና በኋላ መጣና ከአይሁድም ከንትንም እስላም ማድረግ ጀመረ እስልምና አስቀድሞ አልነበረም ማለት ስታዙ እንግዲህ እኛ ካላመናችሁ ስታዙን ስሙ ትላችኋለውኝ ይሸረጉላቸው ለሁሉም እና ደግሞ አካውንቴ በጣም ተመቷልና ምን ማድረግ እንዳለባቸው ታውቃል ወኢን ቀወረ በጢኸተን አው ጂነን አው ምን ማለት ነው ምን ማለት ነው ቢቆርጥ አለ